በሰማያት ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኦርቶዶክሳውያን በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ይህ ገብረ ሚዲያ ነው። በዚህ ሚዲያ በሳምንት ሁለት ቀን ማክሰኞና አርብ ስርዓተ ቤተክርስቲያን እንማማራለን እና ይቀጥላል። እንግዲህ ስለ ስርዓተ ቤተክርስቲያን ስንማማር እንደው ከትምህርቱ ወደ ትምህርቱ ከመግባታችን በፊት እንደ አንድ ነገር ልናገር የትናንት አባቶቻችን አጠራጣሪ በሌለበት ክዱ የሚያስክድ እንደገና ደግሞ መሰናክል የሆነ ሰው ባልነበረበት ዘመን ሃይማኖታቸውን ጠብቀው ጉዟቸውን አጽንተው እግዚአብሔርንም ሰውንም አስደስተው አልፈዋል። እንግዲህ እኛ ያለንበት ዘመን ስተው የሚያስቱ ተጠራጥረው የሚያጠራጥሩ፣ ክደው የሚያስክዱ በማህበራዊ ሚዲያም በተለያየ መልኩ በሚጽፏቸው ጽሑፎች በሚሳደቧቸው ስድቦች፣ በተለያየ መልኩ መሳደብን እንደ እውቀት፣ ክህደትን እንደ ሃይማኖት፣ ማዋረድን እንደ ልልና እንደ ክብር አድርገው የሚቆጥሩ አውሪያዊ መንፈስ የተላበሰ ትውልድ በዘመናችን በዝቷል። ቴክኖሎጂ ጥሩ ነበር፣ የራቀውን ማቅረቢያ፣ የረቀቀውን ማጉያ፣ ዓለምን አንድ መንደር አድርጎ ያሳያል። በዚሁ ተቃራኒ ደግሞ መነቃቀፊያ መሰዳደቢያ ሰው ሰውን ከመስደብና ከማዋረድ አልፎ ሃይማኖትን፣ ቅዱሳንን፣ አባቶችን እስከ ማዋረድ አንዱ አንዱን ሃይማኖት መንቀፍና መነቃቀፍ ጥሩ ያልሆነ አውሪያዊ ባህር ይታያል እና እንግዲህ የምናውቀውን ነገር ለማሳወቅ ያወቅነውን ነገር ደግሞ ለመጠበቅ የሚረዳን ማወቅ ነው እና የቤተክርስቲያናችን ስርዓት ጠንቅቀን እንድናውቅ ስርዓቱን ሁላችሁም ተከታተሉ፣ ወቁ። ሃይማኖታችሁን ጠብቁ። ከሚሳደቡ ጋር አትሳደቡ። ከሚወክዱት ጋር አትካዱ። ከሚጠራጠሩ ጋር አትጠራጠሩ። ሃይማኖት ለዋጮች ጋር አትለውጡ። ሀገር ብትለውጡ ምናልባት ከአንዱ ወደ አንዱ ስራ ሊገኝ ይችላል። ሀገር ማወቅ ሊሆን ይችላል። ሃይማኖት መለወጥ ግን እነሆ ህይወትን ያበላሻል፣ ታሪክን ያበላሻል፣ ኢኮኖሚ ያወድማል እንጂ የሚጠቅም ነገር የለም። ማበድ እንኳን ለሰው ልጅ ለአውሬ አይጠቅምም። መለዋወጥ እንኳን ለሰው ለስስትም አልጠቀማትም እና የሚለዋወጠው ባህሪ አውሪያዊ ባህሪ ስለሆነ ሃይማኖታችሁን ጠብቃችሁ ቤተክርስቲያናችሁን አውቃችሁ ስርዓቷን ጠብቃችሁ እንድትኖሩ እንድንኖር እግዚአብሔር ይርዳን። ስርዓተ ቤተ ክርስቲያን የደረስንበት የካህኑ ውደት ነው። ባለፈው አንበነዋል። ዛሬ ላይ ግን ቤተ ክርስቲያን ጥሬ ንባብ አላት፣ ትርጓሜ አላት። ፊደል ያየው ትርጓሜ ፊደል ይቀጥሎ ትርጓሜ ያየው ነውና አንዳንድ ጊዜ ፊደል ግድፈት አለው እና ትርጓሜ ግን ያነሰዋል። ፊደል ይቀትል ወትርጓሜ ያየ ትርጓሜ ደግሞ ያነሰዋል ይላሉ እና ስለዚህ ፊደል የገደለውን ትርጓሜ ስለሚያነሳው እየተረጎምን እያነሳ እንማማራለን። እዚህ ላይ ግን በነገራችን ላይ ይህ የምንማማርበት ስርዓት የቤተ ክርስቲያን ሊቁ ቤተ ክርስቲያናችን ትልቅ ብላ ያስቀመጠችው ሊቀ ካህናት ክንፈ ገብርኤል አልታዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ አባል እሳቸው ሚያዝያ 1995 ዓም ያወጡት የቤተክርስቲያን ታሪክ ነው። ሥርዓተ ቤተ ክርስቲያን ነው። ልዩ የሆነ ተደማጭነትና እውቅና ያገኘ አስተምሮ ላይ ነው እየተማማርን ያለውና ምናልባት ዛሬ ሥርዓተ ቤተ ክርስቲያን የሚያስተምሩ ብዙዎች ይኖራሉ። እውነትም አሉ። ግን ደግሞ ከአንዱ አንዱ ይለያል እና ለምሳሌ እንደ አንድ ኩንታልጤፍ አስፈጭተን ለስልሳ ሴቶች ብንሰጣቸው ስልሳ ሴቶች አንድ አይነት እንጀራ አይወጡም። ታሪክም እንደዚሁ ነው። ታሪክና ወጥ እንደየቤቱ ነው ይባላል። አስራ ሁለት በረድስት ተጥዶ የአስራ ሁለቱ ሴቶች አንድ አይነት ወጥ ይወጣል ወጥ ይሆናል አይባልም። ታሪክም እንደዚሁ ነው እና የእሳቸው ታሪክ ግን ለየት ያለ ቤተክርስቲያን የሚያስተዋወቅ ታሪክ ነው እና እንድናዳምጠው እና እንድንይዘው እግዚአብሔር አምላካችን መልካም ፈቃድ ይሁንልን። ወደ ገጸ ንባቡ ንድና ትርጓሜውን እንየው። ምን ይላል ካህኑ ዑደት በሚያደርግበት ጊዜ ካህኑ ካህኑ ዑደት በሚያደርግበት ጊዜ እዚህ ትከሻው ላይ በግራ እጁ ምን ይይዛል መስቀሉን። ትከሻው ላይ አድርጎ ይዟል። በቀኝ እጅ ደግሞ ጽና ይዟል። ጽናው ላይ ፍም አለ፣ ፍሙ ላይ እጣን አለ። በዚያ ላይ ግጣም አለው፣ ገጥሞ ስብሐት ወክብር ለሥሉስ ቅዱስ እያለ ካህኑ ሲጓዝ ዑደት ሲያደርግ በሚያደርግበት ጊዜ መብራት የያዘው ንፍቅ ዲያቆን ከካህኑ ፊት ቀድሞ የሚሄድ አለ ይላል። ከካህኑ ቀድሞ ምን ይዞ፣ መብራት ይዞ እያበራ ማለት ነው። ካህኑን ቀድሞ፣ ካህኑ ከኋላ ሆኖ ቅድም እንዳልኩት መስቀል ይዞ ጽና ይዞ እየተጓዘ እንዳለ ከፊቱ ከካህኑ ፊት እነሆ መብራት ይዞ የሚጓዝ ዲያቆናለ ነው። ዲያቆናለ ንፍቅ ዲያቆን ነው። ገባሬ ሰናዩ አይደለም። ንፍቅ ዲያቆን ማለት የገባሬ ሰናዩ ተጨማሪ፣ የገባሬ ሰናዩ ቄስ ተጨማሪ ቄስ አለ፣ የገባሬ ሰናዩ ዲያቆን ተጨማሪ ዲያቆን አለ ማለት ነው። ያን ስለዚያ ነው እየተናገረ ያለው። እና ያ የማን ምሳሌ ነው የሚለውን ነው ጥሬውም ባለፈው ተናንበነዋል? ዛሬ ግን የምናየው የመጥምቀ መለኮት ማነው? የመጥምቀ መለኮት ቅዱስ ዮሐንስ ምሳሌ ነው። የመጥምቀ ዮሐንስ ምሳሌ ነው። ዮሐንስ ከኢየሱስ ክርስቶስ ቀድሞ ኢየሱስ ክርስቶስ ሰላሳ ዓመቱ ነው። ዮሐንስ ሰላሳ ዓመት ከስድስት ወር ነው። ነሱስ መቀርበት መንግስተ ሰማያት መንግስተ ሰማያት ቀርባለች፣ እና ንስሐ ግቡ በወንጌል መኑ መንገዱን አስተካክሉ፣ ጥርጊያውን አቅኑ፣ ንስሐ ግቡ ለንስሐ የሚገባ ፍሬ አድርጉ እያለ ያስተምር ነበረ ይላል ስለዚህ ከኢየሱስ ክርስቶስ ቀድሞ የመጣ ማን ነው ዮሐንስ መንገድ ጠራጊ ማለት ነው ካህኑን ማን ነው የሚወክለው ክርስቶስን ዲያቆኑ ማንን ይወክላል ማለት ነው ተላላኪው ዮሐንስ መጥምቅን ይህ ነው የሚናገረው ማለት ነው ስለዚህ ብዙ ማብራሪያ ሳያስፈልገው ንፍቁ ዲያቆን ከፊት ይሄዳል። ካህኑ ከኋላ ይከተላል። ንፍቁ ዲያቆን ዮሐንስ መጥምቅ፣ ካህኑ የኢየሱስ ክርስቶስ ነው። ይህን እንድናውቅ እግዚአብሔር ሁላችንን ይርዳን። ካህኑ ከንፍቅ ዲያቆን ቀጥሎ ተከትሎ የሚዞረው የጌታ ምሳሌ ስለሆነ ነው ይልና፣ ምክንያቱም መጥምቁ ዮሐንስ ከጌታ መንፈቅ ቀድሞ ወንጌል አስተምሯልና። ከካህኑ ቀጥሎ በኋላው ሆኖ ሰራዊ ዲያቆን መስቀል ይዞ የሚዞረው የቅዱስ እስጢፋኖስ ምሳሌ ነው። የጌታ ከጌታ ኢየሱስ ክርስቶስ ቀጥሎ መከራን የተቀበለ ማን ነው? እስጢፋኖስ ሰማዕት ነው። የሐዋርያት ሥራ ምዕራፍ 7 ቁጥር 58 ላይ ከጌታችን ከኢየሱስ ክርስቶስ ቀጥሎ መከራ የተቀበለ እስጢፋኖስ ነው። ይህን ምንድን አለ ካህኑ ከንፍቁ ዲያቆን ቀጥሎ ተከትሎ የሚዞረው የጌታ ምሳሌ ሲሆን፣ አሁን ይሄ ንፍቁ ዲያቆን ቀደመ ገባሬ ሰናዩ ተከተለ ከዚያ ቀጠረና ካህኑ ቀጥሮ በኋላው ሆኖ ሰራዩ ዲያቆን መስቀል ይዞ የሚዞረው የቅዱስ እስጢፋኖስ ገባሪ ሰናዩ ዲያቆን ደግሞ ከኋላው ነው ይዞራል ማለት ነው። ሶስቱ አብረው እየዞሩ ነው ያሉት። የቅዱስ እስጢፋኖስ ቅዱስ እስጢፋኖስ ከሰማይ ሰማያት የወረደውን ከድንግል ማርያም የተወለደውን ስለ ኢየሱስ ክርስቶስ ቢያስተምራቸው፣ አዎ በድንጋይ ወግረው ገለውታል። የክምር የደንጋይ ክምር በላው ላይ አወርደው ገለውታል። የሚገርም ነገር ነው የድንጋይ ክምር በላዩ ላይ አውርደው ለምን ክርስቶስን ስላስተዋወቃቸው ለእኛ የሞተ ለእኛ የተሰቀለ ለእኛ የተሰቃየ ለእኛ የተገረፈ የተቸነከረ የተወጋ በዝናብ የሚያበቀል በፀሐይ የሚያበስል ክረምትና በጋን የሚያፈራርቅ ጨለማና ብርሃን የሚያፈራርቅ አዎ መሐሪ ቀርባይ ጨር ርሩህ አምላክ የዚች ዓለም አንድ አምላክ አላት ሰራይ መጋቢ እግዚአብሔር ብቻ እያለ ቢያስተምራቸው በድንጋይ የወገሩት። የሚገርመው ነገር አዎ እነሱ እንዲህ ሲያደርጉት፣ እሱ ግን ጌታ ሆይ በማወቅም ባለማወቅም እያደረጉ ያሉትንና ያደረጉትን ይቅር በላቸው የኔን ግን ነፍሴን ተቀበል ብሎ ጸልየላቸው ይላል። ያው ስታምን ስታውቅ እንዲህ ነው። ለሚወግርህ ለሚጎዳህ ትጸልይለታለህ። በእውነት ሰው ሰውን የሚጎዳው ሰይጣን በላው ላይ ሲያድር እንጂ ሰው ለሰው ክፉ አይደለም። ሰውን ክፉ የሚያደረገው ሰይጣን ነው። ቃየል አቤል እንዲገድል ያደረገው ሰይጣን እኮ ነው። ይሁዳ ክርስቶስ እንዲሸጥ ያደረገው እኮ ሰይጣን እኮ ነው። ስለዚህ ሰው ሰው በባህሪው ክፉ አይደለም። የክርስቶስ አምሳል ነው፣ የክርስቶስ ምሳሌ ነው። ሰውን ክፉ ያደረገው ግን ምንድን ነው? ሰይጣን ነው ማለት ነው። ስለዚህ ከሰይጣን አገልግሎት እግዚአብሔር ሁላችን የሚጠበቀ መልካም ፈቃድ ይሆንልን። ይህን ነው የሚነግረን ማለት ነው እና እስጢፋኖስ ጸለየላቸው። ይገርማል እንደው እዚህ ጋር ደግሞ ርሆ ሰማይ ይላል። አሁን የሰማይ የሚከፈት የሚዘጋ ሰማይ የለም። ብቃቱን ነው መንፈስ ቅዱስ አዎ በላዩ ላይ አድሮ ያሰራውን ስራ፣ ንጽህናውን፣ ቅድስናው ነው ሰማይ ተከፍቶ ወልድ ኢየሱስ ክርስቶስ በአባቱ ቀይ ተቀምጦ አየው ይላል። ተመለከተው ይላል ያጸናውን የጠራውን የመረጠውን ቀድሞ መከራ የተቀበለውን መድኃኔ ዓለም ከእሱ ቀጥሎ ደግሞ መከራ እንዲቀበል ያደረገውና በመከራው እንዲጸና ለድንጋይ ክምር ራሱ እንዲያዘጋጅ ያደረገውን ኢየሱስ ክርስቶስን ተመለከተው። ይሄ ገላትያ ሶስት ላይ እናንተ የገላትያ ሰዎች እንዳታስተውሉ አዚም ያደረገባችሁ ማን ነው? ኢየሱስ ክርስቶስ ትናንትናም ዛሬም እንደተሰቀለ ሆኖ ተስሮ ይታያል። አየው። መከራውን ስታስበው ስትሰራው መከራ መስቀል ተሸክመ ስትከተለው አው ክርስቶስ እንተባለ እንደተሰቀለ ሆኖ እንደተገረፈ ሆኖ እንደተሰቃየ ሆኖ ሥጋው እንደተንጠለጠለ፣ አጥንቶ እንደተቆጠረ፣ ደሙ እንደፈሰሰ ሆኖ ተስሎ ምን ታየዋለህ ማለት ነው። አዮ ይህን ነው የሚናገረው ማለት ነው። ስለዚህ ይህንን አስተውለን እንድንጓዝ ጊዜ ያምላካችን መልካም ፈቃድ ሆነት። ሌላው በወንጌል ዑደት ጊዜ መብራት የያዘው ንፍቅ ዲያቆን መቅደሙ የነቢያት ነው ይላል። በዑደት ጊዜ መብራት የያዘው ያው ዲያቆን ማለት ነው ንፍቁ ዲያቆን የመቅደሙ የነቢያት ነቢያት ቀደሙን አባቶቻችን የቀደሙ አባቶች መሃሩነ እለቀደሙነ አበዊነ አዎ አባቶቻችን የቀደሙ ነቢያት አበይተ ነቢያት ደቂቀ ነቢያት የቃል ነቢያት የጽሁፍ ነቢያት እነዚህን ይወክላል ነው ቀጥሎ ደግሞ ምን ይላል ንፍቅ ካህን ወንጌል ተሸክሞ መከተሉ የመጥምቁ ዮሐንስ ነው ይላል ንፍቁ ካህን ወንጌል ተሸክሞ መከተሉ ወንጌል ተሸክሞ ይከተላል ይህንን ማስታወስም ማለት ነው ሰራይ ካህን እያጠነ ንፍቁን ቄስ ተከትሎ መዝወሩ የጌታ ሰራይ ዲያቆን በኋላ ሆኖ መዝወሩ የእስጢፋኖስ ምሳሌ ነው ይላል ይህንን አሁን ሁልጊዜ እናየዋለን ግን ስርዓቱን ልንማረ ያስፈልጋል ማወቅ ያስፈልጋል ማለት ነው እንድናውቀው እግዚአብሔር ይርዳል ንፍቅ ቄስ ወንጌሉን ተሸክሞ ከካህኑ ፊት ከዞረ በኋላ ለካህኑ የሚሰጠው ይሄ አሁን ለምሳሌ ወንጌል ቅዱስ ሊል ሲል ካህኑ ንፍቁ ካህን ወንጌሉን ወደ ገባሬ ሰናዩ ዲያቆና ዝሮ መንበሩን ይዞራሉ። መንበሩን ዝረው ሲጨርሱ ንፍቁ ካህን ወንጌሉን ለገባሬ ሰናዩ ካህን ይሰጠዋል ማለት ነው፣ ይሰጠዋል። ይሄ ምንድን ነው? ንፍቅ ቄስ ወንጌሉን ተሸክሞ ከካህኑ ፊት ከዞረ በኋላ ለካህኑ የሚሰጠው መጥምቁ ዮሐንስ መንፈቅ ከጌታ ቀድሞ ካስተማረ በኋላ ጌታ ወንጌልን እየተዘዋወረ ማስተማሩ ነው ይላል። የማቴዎስ ወንጌል ምራፍ አራት ቁጥር አስራ ሁለት ላይ የምናገኘው አዎ፣ ምንድን ያለው ዮሐንስም እኮ ተናግሯል። ከኔ በፊት የነበረ ከኔ በኋላ የሚመጣ ከኔ በፊት ያለ ከኔ በኋላ የመጣ አዎ፣ እሱ ሊልቅ ሊከብር፣ እኔ ደግሞ ለእሱ ልመሰክር የእሱ መንገድ ጠራ ግብኘት ተልኬያለሁ። የእናንተም የእኔም አምላክ ይቅርባይ። እኔ ለንስሐ ጠምቃችኋለሁ፣ እሱ ግን ለስሬት ለማዳን። እኔ ስለ መንግሥተ ሰማያት እነግራችኋለሁ፣ እርሱ ግን መንግሥተ ሰማያት የሆነ መንግሥተ ሰማያትን እነኋት ብሎ የሚሰጥ የሚያወርስ ይመጣል ብዬ አልኳችሁ። ይህ ነው እያለ ነግራቸው ነበር ይላል። ይህን ነው የሚናገረው ማለት ነው። ሌላው የንፍቅ ካህን ወደ ሶስት ጊዜ መሆኑ የሦስቱ ሥላሴ አምሳል ነው ይላል። የመተንተን ያስፈልገውም የማቴዎስ ወንጌል የ28 19 ላይ እየተዘዋወራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው። ስለዚህ የንፍቁ ካህን ሶስት ጊዜ መሆኑ የሶስቱ ሥላሴ አምሳል ነው ነው። ይህንን ማወቅ ነው። ሌላው የጳውሎስ መልእክት ወደ ምዕራብ የሚነበበው የጳውሎስ መልእክትና ትምህርት የተሰጠው ማለት ጳውሎስ ያስተማረው በምዕራብ ሀገሮች ስለሆነ ነው ይላል አሁን በቅዳሴ ጊዜ የሚነበብ መጀመሪያ የጳውሎስ መልእክት ነው፣ ከአስራ አራቱ አንዱ ነው። ቀጥሎ ደግሞ ወየ ጴጥሮስ ወየ ይሁዳ ወየ አይቆ ወየ ራይ ነው። አዎ፣ ግን ምን አላቸው ማለት ነው? ግብረ ሐዋርያ አለ፣ ወንጌል አለ፣ የንፍቁ ወንጌል አለ። የሚነበቡት እያንዳንዳቸው ምዕራብ፣ ምሥራቅ፣ ሰሜን፣ ደቡብ አላቸው ማለት ነው። ስለዚህ የመጀመሪያውን ገማን ነው የቅዱስ ጳውሎስ መልእክት ነው። የቅዱስ ጳውሎስ መልእክት ወደ ምዕራብ የሚነበበው የጳውሎስ መልእክትና ትምህርት የተሰጠው ማለት አውሎስ ያስተማረው በምዕራፍ አገሮች ስለሆነ ነው። ብዙ ማብራሪያ አያስፈልገውም። ይህንን ስናይ የመጀመሪያው ገባሬ ስናየው ዲያቆን ወደ የዙሮ እንደሚያነብ ማየት ነው። ይህን አውቆ መረዳት ነው። የሐዋርያት ስራና የሐዋርያት መልእክታት በሰሜንና በደቡብ የሚነበቡት ሐዋርያት በሰሜኑም በደቡብ ክፍለ ዓለማት እየተዘዋወሩ ወንጌል ስለሰበኩ ነው ይላል። የሐዋርያት ስራና የሐዋርያት መልእክታት ምንድነው? ሁለተኛው ዲያቆንና የሐዋርያት ስራ በምዕራብና በሰሜን ነው የሚነበቡት፣ ማለት ነው። እነዚህ እንግዲህ ሐዋርያት በሰሜኑ በምዕራብ እየተዘዋወሩ ስላስተማሩ ነው ይላል። ቀጥሎ እንግዲህ ይህኛው ገባሬ ሰናዩ ወደ ምዕራብ ነው አደለ? አዎ። የሐዋርያት ስራ ደግሞ ወደ ሰሜን እንደገና፣ ምክትሉ ንፍቁ ዲያቆን ደግሞ ወደ ደቡብ። ከዚህ ቀጠለና ወንጌል ወደ ምስራቅ የሚነበበው ገባሬ ሰናዩ ካህን የሚያነበው ወደ ምስራቅ ነው ማለት ነው። ይህን ማስተዋል ነው። አሁን ስንወስደው ገባሬ የሰናዩ ዲያቆን ወደ ምዕራብ፣ ገባሬ የሰናዩ ቄስ ወደ ምስራቅ፣ የሐዋርያት ሥራ ያነበበው ዲያቆንና ምክትሉ ንፍቅ ሆኖ መልእክት ያነበበው ዲያቆን ደግሞ ወደ ሰሜንና ወደ ደቡብ። ይህንን ለይተን ማወቅ ያስፈልጋል ማለት ነው። ወንጌል ወደ ምስራቅ የሚነበበው ውታ አሚረ ይሰርቅ ለክሙ ፀሐየ ጽድቅ ወህይወት ታይተ ክነፊው የተባለ ጌታ ኢየሱስ ክርስቶስን የምትሰብክ ስለሆነ ሚልካያስ አራት ሁለት ላይ ያለ ነው። ያረገውም ወደ ምስራቅ ነው የሚመጣውም በምስራቅ ስለሆነ ነው። መዝሙር 67 33 ማቴዎስ 24 27 ላይ የምናገኘው ኃይለቃል ነው ማለት ነው። ገብረ መስቀል ሚዲያ ነው፣ ይቀጥላል። አነሳስቶ ላስጀመረን አስጀምሮ ላስፈጸምን ክብር ምስጋና የድረሰው። ሰብስክራይብ አድርጉ፣ ላይክ ሸር አይለያችሁ። እንግዲህ ሚዲያውን አሳድጉ። ይህን ሥርዓተ ቤተ ክርስቲያን እንጨርሰዋለን ማክሰኞና አርብ በሳምንት ሁለት ቀን ተከታታይ ነው። እንዲህ አጠር አጠር እያደረግን እንዳይከብዳችሁ ሁላችሁም እንድሰሙት፣ ስለዚህ እንድትከታተሉ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።